ዛሬ አብረን የምንመለከተው መንፈስ የሚለውን ጆሮ ያለው ይስማ የሚል ነው። ክብር ለእግዚአብሔር ይሆን። ይሄ የመንፈስ ቅዱስ ጥሪ ነው። ራሱ ጌታ ኢየሱስ ሲናገርም በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጣም በተደጋጋሚ ወደ ሰባት ጊዜ የሚሆን መንፈስ የሚለውን ጆሮ ያለው ይስማ ይላል ይናገር ይናገርና ለቤተ ክርስቲያ አብያተ ክርስቲያናት እያንዳንዱን መቅረዝ ይመረምርና ይመለክትና በመቅረዙ መካከል እየተመላለሰ የናዝሬቱ ኢየሱስ መርምሮ ቤተ ክርስቲያንን መዝኖ ለያንዳንዳቸው የሚገባውን ነገር ይነግራቸውና ሊያደርጉ የሚገባውን ነገር ሲነግራቸው መጨረሻ ላይ ሲደመድም ምን ይላል? መንፈስ የሚለውን ጆሮ ያለው ይስማ ይላል። ይህ ማለት መንፈስ ደጋግሞ ይናገራል ማለት ነው። መንፈስ ደጋግሞ ድምፁን ያሰማል። መንፈስ ደጋግሞ ምሪት ይሰጣል። መንፈስ ቅዱስ ይመክራል። መንፈስ ቅዱስ ታግሶ ወደ እውነት ሁሉ ይመራል። ከበለ እግዚአብሔር ይሆን እግዚአብሔር ይሄ መንፈሳዊ ጆሮ ማለት ማለት ነው። መንፈሳዊ ንቁነትን እግዚአብሔር ይስጠን። የመንቃት ዘመን ይሁንልን። እግዚአብሔር ይናገራል። እግዚአብሔር ድምፅ አለው። እንዴት እንሰማዋለን? በዚህ ሐሳብ ዙሪያ እንነጋገራለን። መንፈስ ቅዱስ ለሰባቱ አብያተ ክርስቲያናት የነገራቸውን ተመልከቱ። ወደ ኤፌሶን መጣና ምን አላት? ኤፌሶን የመጀመሪያ ፍቅርን ትተሃል። ከወደየት እንደወደክ አስብ እያለ ያችን የጥንቷን ቤተ ክርስቲያን መርምሮ መቅረዙን ተመልክቶ በመቅረዞች መካከል ተመልክቶ የፍቅር መውደቅ የፍቅር ብልሽት እንዳለ የቀድሞ ፓሽን እንደጠፋ መንፈስ ቅዱስ ተናገረ። ይህች ቤተ ክርስቲያን በጣም በሚያስደስት ሁኔታ ከሌሎች አብያተ ክርስቲያናት ይልቅ ይህች ቤተ ክርስቲያን የመንፈስ ቅዱስን ድምፅ ሰማች። በ425 አካባቢ ላይ ታላቅ ስብሰባ ተደርጎ ነበረ በአውሮፓ ላይ በኮንስተንቲን ወይንም በቁንጥስጥኒዎስ ምክንያት በዛ ስብሰባ ላይ ቤተ ክርስቲያን ወደ ተሀድሶ መጣች። ቤተ ክርስቲያኗ ሪቫይቫል አገኘች፣ ሐሰተኛ ዶክትሪኖችን አባረረች። የውሃ መጥመቂያ ትልቅ ገንዳዎች ተሰራ። እስካሁን ድረስ በእንትን ታገኙታላችሁ፣ በቱርክ ውስጥ ይገኛል ይሄ ቦታ። ስለዚህ ለረጅም ዘመናት የኖረች ቤተ ክርስቲያን ከሁሉ ይልቅ የኤፌሶን ቤተ ክርስቲያን ናት። ለምን ድምፁን ሰማች? ድምፁን ስለሰማች ሰማች፣ አወዳደቋን አሳምረች። ሰምርኔስ እስከ ሞት ድረስ የታመን ክሆን በመከራ የምታልፍ ቤተ ክርስቲያን ናት። ለእሷ የነገራት ያ ነው። ጴርጋሞስ የሰይጣን ዙፋን ባለበት የምትኖረውን አውቃለሁ። ሊትራል ይሄ ጴርጋሞስ የሚባለው የሰይጣን ዙፋን የተባለው አሁን በርሊን ውስጥ አንድ ትልቅ ዙፋን የሚመስል ስቴርስ፣ ደረጃ ያለው ወደ በርሊን አስገብተውታል። በሁለት ሂትለር ከመቀመጡ በፊት ያ ይሄ የሰይጣን ዙፋን ከገባ በኋላ ነው ወደ ስድስት ሚሊዮን አይሁዶች የተጨፈጨፉት። በጀርመን ውስጥ ማለት ነው። ወደ ጀርመን ካስገቡት በኋላ በዛ ለዛች ቤተ ክርስቲያን ምን ይላታል? ስሜን ጠብቀሃል፣ ነገር ግን በመካከልህ እንዲህ አይነ እና ኮምፕሮማይዝ እያረክነውና ኮምፕሮማይዝ አታድርግ የሚል ምክር ይሰጣታል። ወደ ቲያጥር ይሄድና፣ ኤልዛቤልን ስለምትታገሳት የምነቅፍብህ ነገር አለኝ ብሎ በመካከላቸው ያለውን የሐሰት ትምህርት ኤክስፖዝ ያደርጋል። እንደገናም እየጨመረ ሲሄድ ጌታ ሲመረምስ ሰርዴስ ጋር ይደርሳል። ፊላዴልፊያን ሰርዴስ ንቃ፣ ሊሞቱ ያሉ ነገሮች አሉ፣ ጸጋ አለ፣ የተሰጠህ ነገር አለ፣ ግን ሊሞትብ ያለ ነገር አለ እያለ መንፈስ ቅዱስ ይናገራል። ፊላዴልፊያ፣ የተከፈተ በር ሰጥቻለሁ። ሎዶቅያ ቅና ንስሐ ግባ። እነሆነ በደጅ ቆሜ ምን አደረጋለሁ? አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እሱ ገባል። ይሄ የሚናገረው ስለ ቤተ ክርስቲያን ለቤተ ክርስቲያን እንጂ ለማምኑ ላልዳኑ ሰዎች የምንለው አይደለም። ይሄ ይሄ ላመኑ ሰዎች ወደ ውጭ ኢየሱስን ያስወጣች ቤተ ክርስቲያን የለዶቅያ ቤተ ክርስቲያን፣ ሀብታም ነኝ ባለጠጋ ነኝ የምትል ቤተ ክርስቲያን ባላት ማቴሪያል ነገር የምትንጓደድ የምትታበይ ቤተ ክርስቲያን ነበረች። ስለዚህ ብትቀና ይሻልሃል አካሄድን ብታስተካክል ይሻላል ብሎ ጌታ ኮንፍሮንት ሲያደርጋት ትመለከታለች እንደዚህ ጌታ ድምፁን ያሰማን ተግሳጽም ቢሆን ጌታ ይናገረን ብቻ ጌታ ዝም አይበለን ብዙ ያልሰማናቸው እግዚአብሔር ድምፆች አሉ ሲናገረን ያለፉን ድምፆች አሉ ዳዊት መጽቅርታ ኢዮብ በመዝሙሩ ምን ይላል ጽሁፉ በራሱ መጽሐፍ ላይ እግዚአብሔር በአንድም በሌላ መንገድ ይናገራል ሰው ግን ምን ያደረገው አያስተውሉም እግዚአብሔር የሚናገር አምላክ ነው በአንድም በሌላም ይናገራል ሰው ግን አያስተውሉም እነዚህን ነገሮች ለመነጋገር ድምፅ ፖሊሽ ከጠዋት ስትነሱ ጀምሮ እስከ ምሽት ድምፅ አለ፣ ጩኸት ይበዛል። ይህንን ኖቲስ ያደረግኩት እንዳገር ገና ስትገቡ ሰዎች መኪና የሚነዱት በመሪ አይደለም፣ በክላክስ ነው የሚነዱት። በቃ ክላክሱ ካልሰራ መኪናው የተበላሸ ነው ይመስላቸው ይጨዋል መኪናቸው። በቃ ሲያልፉ በክላክስ ነው፣ ሲነዱ በክላክስ ነው፣ የሚነጋገሩት በክላክስ ነው። ጩኸት ብቻ ነው ከተማው። በተለ ወደ ቦምቤ ወይንም ሞባይል ሄዳችሁ ከተመለከታችሁ በጣም ሀይለኛ የሆነ ጩኸቶች ትሰማላችሁ፣ እና ድንግር ይለዋል የኖርዝ አሜሪካ ሰው እዛ ሲሄድ ድንግርግር ይላችኋል። ሁሉ ነገር ጩኸት ነው። ሰው የሚያወራው በጩኸት ነው። በቃ ሰው የተቆጣ ነው የሚመስለው። እና ምን ልላችሁ ነው? ይሄ ድምፅ በበዛበት ቦታ ላይ የድምፅ ረብሻ ሲኖር በተለያየ ምክንያቶች ነው ይሄ ይሄ ቮይስ ወይ ኖይዝ ቫዮሌሽን የሚባል ነገር አላቸው ወይንም ደግሞ ፖሉሽን የድምፅ የአየር በረር አውሮፕላን ሲበር በላይ ኮንስትራክሽን ሲጮህ የመሸበት ሰው ሲጮህ፣ ኮንስትራክሽኑ የአራዊት ውሾች በሌሊት ሲጮ ከተማ ሁሉ ጩኸት አለ። ጸጥታን መለማመድ ከባድ ነው። ገዳም ውስጥ ተማሪዎች ዩኒቨርሲቲ ተማሪዎች ጋር ኖር ያለው እና አንድ ቀን አላቸው ሶሊቲዩድ የሚባል ቀን አለ። ይሄ ሶሊቲዩድ ቀን ሰው የማይናገርበት ቀን ነው ከሹካ በስተቀር ምግብ ሲበሉ እንኳን አይነጋገሩ። መንገድ ላይ ሲገናኙ በቃ ታያይተው ብቻ ማለፍ ነው። የጸጥታ ከን ነው። ዳዊት ምን ይላል? ነፍሴን የእናቱን ጦት እንዳስጣሉት እጻት ምናረኳት ይላል። ዝም አሰኘዋት፣ ጸጥ አሰኘዋት ይላል። መሰጋት ያለባቸው ድምፆች አሉ። የድምፅ ብክለቶች ስላሉ ለክርስቲያን ደግሞ የእግዚአብሔርን ድምፅ ለመስማት ጸጥ ማለት አለበት። ከበላ እግዚአብሔር ይሆን የድምፅ ብክለት ሲኖር መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙ ተጠበቁ። አንዳንድ ድምፅ ውጪ አይደለም ያለው ውጪ ይናገርና፣ ድምፅ ወደ ሰው ውስጥ የመግባት ኃይል አለው። ውስጥ ገብቶ የውስጥ ሰላም ያደፈርሳል። የምትሰሙት ነገር፣ የምትሰሙት ዜና፣ የምትሰሙት ነገሮች፣ እነዛ ነገሮች ሁሉ ሊረብሻችሁ ይጀምራል። በተለይ የቅርብ ድምፅ በጣም ኃይለኝነት አለው። ሌላው የሰው ድምፅ አለ። የሰው ድምፆች አሉ። ሰዎች ወደኛ የሚናገሩት ድምፅ መጽሐፍ ቅዱስ ምን ይላል? አካሲያስ እስኪጠፋ ድረስ መካሪዎች ነበሩት ይላል መጽሐፍ ቅዱስ። የምክር ድምፆች ናቸው። ሰዎች ኦፒኒን ይሰጡታል። ንጉሥ ነው። ምክርን ወደ ግራ ሂድ፣ ወደ ቀኝ ሂድ የሚለውን ምክርን የሚሰጡት ሰዎች ናቸው። ስለዚህ የእግዚአብሔር ድምፅን እንዳይሰማ የሚከለክል የከንቱ ሰዎች ምክር ጆሮውን ይዞታል፣ አቴንሽኑን ይዞታል። እግዚአብሔር ደግሞ ሊያናግረን ይፈልጋል። ዘላቂ ምክር ሊሰጠን እግዚአብሔር ይፈልጋል። ነገር ግን ብዙ የማያዛልቁ የሰው ምክሮች ጆሮዎቻችን ይይዛሉ የእኛን ጸጥታ ይወስዳሉ እግዚአብሔር ዛሬ ብቻችሁን ይፈልጋችኋል ሊያናግራችሁ ይፈልጋል ለውስጡ ሰውነታችሁ ለውስጡ ሰው ድምፃውን ሊያሰማችሁ ንግግሩን ድምፁን ሊያለማምዳችሁ ይፈልጋል ጌታ ክብር ለእግዚአብሔር ይሆን። ከብዙ ነገር ያድናችኋል። ለዚህ አንዳንድ ድምፆች ሚዩት መደረግ አለባቸው። አንዱ ድምፅ የዲያብሎስ ድምፅ ነው። አንደኛ ጴጥሮስ አምስት ስምንት ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ ምን ያደርጋል ይላል። እንደሚያገሳ አንበሳ ይዞራል፣ በዙሪያችሁ ይዞራል ይላል። ይሄ እንደሚያገሳ አንበሳ የሚለው ምሳሌያዊ አነጋገር ነው። እንደሚያ አንበሳ ሲያገሳ ድምፁ ይሰማል። ስለዚህ ድምፅን እያሰማ ጠላት በተለያየ ነገር ዲስትራክሽን በሰዎች ዙሪያ ያደርጋል እንዳይሰሙ እግዚአብሔርን ሰሞኑን በተለያየ ቦታ ስናገር የሰሙኝ ቅዱሳን አሉ ስለ ቲክቶክ ተናገርኩኝ ስለ ዩቲዩብ ተናገርኩ በጣም ብዙ ሰዎች አምሯቸው በተለያየ አይነት ሶሻል ሚዲያ ነገር አድክትድ ሆነዋል ነፍሳቸው ተይዛለች የፀጥታ ጊዜ የላቸው ዋሽሮም ሲገቡ አላቸው ሲበሉ ቲክቶክ ላይ ናቸው በቃ ለሁሉ ነገር አምሯቸው የተያዘበት ነገር አለ ዛሬ በኢየሱስም ከኢየሱስ ሌላ ሌላ ሱስ የተቆረጠ ይሆን ሱሳችሁ ኢየሱስ ብቻ ይሆን ያለ መኖር የማትችሉበት ነገር ኢየሱስ ብቻ ይሆን? ወገኖች ሆይ ሌና ሁኔታዎች ድምፆች አሏቸው፣ ሁኔታዎች ይናገራሉ። ለምሳሌ ሐዋርያ ሥራ 27 ላይ ብትሄዱ ብዙ ቀን ፀሐይና ከዋክብትን ሳናይ ትልቅ ነፋስ ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ። ይሄ ትልቅ ነፋስ ሲበረታ ጊዜ ከውጭ ያለው ነገር የሚታየው ነገር አውራቂስ መጥቶ ነገርን ማናወጥ ሲጀምር እነሱ ውስጥ ደግሞ ያ ድምፅ መግባት ጀመረ ውስጣቸው ተስፋ መቁረጥ መግባት ጀመረ። የሚያዩት ነገር ውስጣቸውን ባዶ ማድረግ ጀመረ። ስለዚህ ነው ዙሪያችን ሰርከምስታንስስ ድምፅ አላቸው። ነፋሳት ድምፅ አላቸው። ወጀብ ድምፅ አለው። የተለያየ ደብዳቤዎች ወደ እናንተ በርረው ሲመጡ፣ የተለያየ ንግግሮች፣ የተለያየ ስልኮች ወደ ውስጣችሁ የሚያስተላልፉት መሴጅ አለ። የሚያፈርሳችሁ ነገር አትስሙ፣ በኢየሱስ ስም። ውስጣችሁ ያለውን ሰላም የሚያደፈርሱ ሰዎች፣ በስልክ በንግግር በተለያየ ነገር የምትሰረቁ ሰዎች ካላችሁ፣ ስልካችሁን አታንሱ። ዝምታ ይሁንላችሁ። በጸጥታ ውስጥ እግዚአብሔር መልካምን ነገር ያደርጋል። ካልሰማችሁ፣ ነፋሱ ውስጣችሁ አይገባም። ተስፋ ቆረጥን እንድናለን የማለት ተስፋ ቆረጥን ያለው ተስፋ መቁረጥ የመጣው ከሚያዩት ከሚሰሙት ነገር የተደሳ ነበረ። በርካታ ድምፆች በዙሪያችን አሉ። ዓለም ትጮኋለች። መከራና ችግር በራሱ በጪ ጮኋል። ቴክኖሎጂውና ሲስተሙ ይጮሃሉ። ሁሉም በራሳቸው መንገድ ሊሰብኩን ይፈልጋሉ። በጣም ብዙ ንግግሮች ወደ ውስጣችን ይገባል። ሶሻል ሚዲያ ወደ እኛ ሊያስገባው በብርቱ ይፈልጓችኋል። በውጭ ሊያስቀሯችሁ ለመልካም አይደለም ብሎ ጳውሎስ የተናገረው ንግግር አለ። በውጭ ሊያስቀሯችሁ፣ ከበረከት ሊያወጧችሁ፣ ከደስታ ሊያወጣችሁ፣ ከእግዚአብሔር ድምፅ ሊያርቋችሁ በርካታ ድምፆች ወደ እናንተ ይመጣል። መጽሐፍ እንደዚህ ይላል የሚሰማኝ ግን በሎት እስቲ በእርጋታ ይቀመጣል። ከመከራም ስጋት ምን ያደርጋል? ያርፋል ስለዚህ እግዚአብሔርን በመስማት እግዚአብሔር ይባርካቸው። ብዙ ሰዎች ጥያቄ ያላቸው ከጥያቄያቸው አንዱ እግዚአብሔር ይናገረዋል ወይ? እግዚአብሔር የሚናገረው እንዴት የሚናገረው እንዴት ነው? እግዚአብሔር ሲናገርስ እኔ ለምን አልሰማውም? እግዚአብሔር እግዚአብሔርን አስመስሎ ሰይጣን ቢናገረኝ እንዴት እለየዋለሁ? የእግዚአብሔርን ድምፅ የሚሰሙት ነቢያት ናቸውን? ለዚህ ሁሉ ጥያቄዎች ለመመለስ የሚረዳንን ነገር አንዳንድ ሀሳቦችን እነጋገራለን። ክብር ለእግዚአብሔር ይሆን። ስለዚህ የብዙዎችን ጥያቄ የሚመልስ ነው ብዬ አምናለሁኝ። እንደ መግቢያ ያህል ይህንን ጥቅስ ልንደርደርበት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በናተ በማተናገር ይላል፣ በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለማተናገር ለእኛ ተናገረ። እግዚአብሔር ጥንት ሲናገር ነበረ፣ ለአባቶች ተናግሯል፣ በብዙ አይነት ጎዳና ተናግሯል። ዛሬ ይህን ነገር ነው መዳሰስ ብፈልገው፣ በብዙ አይነት ጎዳና እግዚአብሔር ይናገራል። የሚናገርበትን ደግሞ ጎዳናዎቹን እንድናስተውል መንፈስ ቅዱስ ይረዳል። ዛሬ መንፈስ ቅዱስ እርዳታ ያስፈልገናል። እግዚአብሔር ሊናገርን የሚፈልግባቸው ብዙ መንገዶች አሉ። በጣም የማይመስሉን ነገሮች በእውነት እግዚአብሔር በዚህ መንገድ ይናገራልን? ብላችሁ እስከማታምኑ ድረስ እግዚአብሔር የሚናገርበት ብዙ መንገዶች አሉ። የመጀመሪያው ምክር። እግዚአብሔር በምክር ይናገራል። አሌሉያ! መጽሐፍ ቅዱስ ምን ይላል? የመከረኝን እግዚአብሔርን ባርከዋለሁ ይላል። አደለም? ብዙ አይነት ምክሮች አሉ። ከብዙ ተመክሮ የወጣ የሽማግሌዎች ምክር አለ። ለኢዮርብዓም የተነገረው የምክር አይነት ምን ብለው ያሉት፣ ስማ ግድ የለም ህዝቡን ብትሰማ ይሻላል እና ለህዝቡ ቀረጥን ቀለል አድርግላቸው፣ በጥሩ ቃል ተናገራቸው። እሱ ምን አለ? ከወጣቶቹ ጋር ተመካከረ እና ምን አለ? የኔ አውራጣት ከአባቴ ወገብ ተወፍራለች። አባቴ በጅራፍ ገርፏችኋል፣ እኔ በጊንጥ ገርፋችኋለሁ አላቸው። የዛን ጊዜ ህዝቡ በጣም ተበሳጩ። ከዛ በኋላ እስራኤል ሁለት ቦታ ስፕሊት አደረገ ይሁዳና፣ ይቅርታ ቢንያምና ይሁዳ ወደ ሳውዝ ቀሩ። ከላይ ሰማሪያን ዋና ከተማ አድርገው አስሩ ነገዶች ተገነጠሉ ማለት ነው። አደገኛ ነገር ነው። ስሜታዊ ያልሆነ ጥበብ የተሞላ ምክር ደግሞ ትመለከታላቸው። የአኪጦፌል ምክር ብዙ ጊዜ ስንጸልይ የአኪጦፌልን ምክር ከቶ አድርገው እንደ አኪጦፌል ምክር እያልን ነው ምንለ ግን የአኪጦፌል ምክር በጣም ሲዝን እንዲሆነ በጣም ማቹር እንዲሆነ ነው። ዳዊት እንኳን የሚፈራው ምክር ቢኖር የአኪጦፌል ምክር ነው። የኩሲ ነው የፈራው። ኩሲማ የዳዊት እንደ ባልንጀራ ነው። ኩሲ በነገራችን ላይ ኩሻይት ነው፣ ኢትዮጵያዊ ነው ይባላል። እንኳን ደስ አላቸው። እና የእውነተኛ ባልንጀራ ምክር አለ፣ በቃ አለ፣ አይደለም እውነተኛ ባልንጀራ እውነተኛ ምክር ይመክራቸዋል። እውነተኛ የባህር እርማት ይሰጣችኋል። ግብ ሳይሆን እንድትወዱት ብሎ እሺ ይሁን እሺ ልክ ነሽ ልክ ነህ እያለ አይሸነግላችሁም። እውነተኛ ባልንጀራ እግዚአብሔር ይስጣችሁ፣ እውነት እውነቱን የሚነግራችሁ። ስለዚህ እግዚአብሔር በምክር ይናገራል። በሰዎች ምክር በጓደኛ ምክር በሚስት ምክር ይናገራል። የቅርበ ጓደኞች እንዲመክሩ ያደርጋል። ሌላ የአገልጋዮች ምክር በመንፈስ ቅዱስ የተለወሰ ሀሳብ ያለበት የእግዚአብሔር ቃል ድጋፍ ያለበት በመንፈስ ቅዱስ ሚዛናዊ የሆነ የአገልጋዮች ምክር እግዚአብሔር በመንፈስ ቅዱስ ሞልቷቸው ዲሰርን እያደረጉ የሚመክሩት ምክር፣ እሱ አይነት ምክር እግዚአብሔር የሚጠቀምበት እግዚአብሔር ድምፁን የሚያሳልፍበት አንዱ የሚናገርበት ምክር ነው። ሌላው አይነት ምክር አንዱ የአጋንንት ምክር ነው። አንዳንድ ጊዜ ሰዎች እግዚአብሔር ሳይሆን ሰይጣን ይመክራቸዋል። በል በል በል በል ይላቸዋል። በቃ ቶሎ አድርገው የሚያቻኩል አይነት ነገርን አጣልፎ ለማበላሸት ሰይጣን ሊያዘገይ ካቃተው ወደፊት ገፍትሮ ይደፋሃል፣ ይላሉ የድሮ ክርስቲያኖች። እግዚአብሔር ከዛ ይጠብቀን። አንዳንድ የሚያጣድፍ አይነት ምክሮች አሉ ከእግዚአብሔር ያልሆኑ፣ ሰይጣን ሊያፈራርስ፣ ሰይጣን ሊጎዳን፣ ሰይጣን ዲስትሮይ ሊያርገን፣ ሆነ ብሎ ሊያፈራርሰን የሚያስቸኩለን ነገሮች አሉ። እግዚአብሔር በምክሩ ያስበን። እግዚአብሔርን ለመስማት ጥሩ ምሳሌ የሚሆንልን ሽሙኤል ወይንም ሳሙኤል ነው። ሳሙኤል በጣም ከእግዚአብሔር ጋር የተቀራረበ ማንነት ያለው ከታቦቱ ጋር የሚተሻሽ ታቦቱ ላይ ያለው መዓዛ በቃ የለመደ ከእግዚአብሔር ቦት መለየት የማይወድ እግዚአብሔር እንዲናገረው የሚፈልግ የእግዚአብሔር ሰው ለመሆን ልቡ የተሞላ ሰው እና በሱ ህይወት ውስጥ የምትመለከቷቸው ነገሮች አንድ ኳሊቲ በህይወት ውስጥ መንፈሳዊ አባቱን ኤሊን የሚሰማ ነበረ። ግራ ግብት ባለው ሰዓት ላይ ሮጦ እግዚአብሔር ሲናገረው ድምፁን ስላለመደ ሮጦ መንፈሳዊ አባቱን አናገረው። ምን አለው ጠራኸኝ? ሲለው ሁለቴ ሲመጣ እግዚአብሔር እንደተናገረው አስተውሏልና ኤሊ ምን አለው፣ ተመልሰ ሄድ፣ እናተኛ። እንደገና ቢጠራ እነሆ ባሪያ ይሰማል ምን በላለዋል ተናገር በል አለው። ይህን ያን መንፈሳዊ አባቱን እንዴት ልበላቸው። አካውንተቢሊቲ ሜንተር ያስፈልገናል። በተለይ በጸጋ ስጦታ ማደግ የምትፈልጉ ሰዎች ሜንተር ያስፈልጋቸዋል። ከኤሊ ልጆች ደግሞ የተለየ አረማመድ ነበረው። አረማመዱም የተለየ ነው። መሻቱም የተለየ ነው። ፓሽኑ የተለየ ነው። እንደ ኤሊ ልጆች ደፋር አይደለም። የኤሊ ልጆች በቤተ መቅደስ መካከል እንደፈለጋቸው የሚኖሩ እግዚአብሔርን የማይፈሩ ሰው የማይፈሩ የሰባውን ነገር የሚናጠቁ ለእግዚአብሔር የሚሆነውን ነገር ለራሳቸው የሚወስዱ ደፋሮች ናቸው፣ ነውረኞች ናቸው። ታቦቱ ለነሱ ምንም ማለት አይደለም። ከመኖር የተነሳ በጣም ተላምደውታል። ከዚህ የተነሳ ነው አፍኔንና ፊንሃስ በአንድ ቀን የሞቱት። እግዚአብሔር ረግሟቸዋል። ከዚህ የተነሳ ነው በዛ ቤት ስብራት፣ በእስራኤል ስብራት የመጣው። ሳሙኤል ግን ከእነዚህ ልጆች የተለየ ነው። አንድ ቤት ነው ያደጉት። አንድ ቤት ነው ያደጉት። አዳብት አርጎ ታቦቱ ስር ነው ያደገው። እነሱ እንደፈልጋቸው ይኖራሉ። ሳሙኤል ግን እግዚአብሔር እግዚአብሔርን ፈርቶ አደገ። ሳሙኤል ከእግዚአብሔር መንፈስ ጋር የተጠጋ ሰው ነበረ። ተመልከቱ። ሌላው በባህሪው ደግሞ የሚታዘዝ ብላቴና ነበረ። እግዚአብሔርን ለመስማት ከስር ጀምሮ እግዚአብሔር የኮተኮተው ሰው የሳሙኤል ድምፅ እስኪወጣ ድረስ ከዳን እስከ ቤርሳቤ ድረስ ከሰሜን እስከ ደቡብ ድረስ የእግዚአብሔርን ድምፅ በቃ በእሱ እንደሚተላለፍ ሳሙኤል ነቢይ የሆነ እንደተቀባ ሰዎች ሁሉ ያውቁ ጀመረ። አካሄዱ የተለየ ሜንተር የነበረው ዝም ብሎ ወፍ ዘራሽ ያልሆነ ከየትም ያልመጣ ነገር ግን ከመንፈሳዊ ሰዎች ስር ያደገ ነበረ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ለመስማት ከሚጠቅመን አንዱ ሜንተሮቻችን ናቸው። ኤክስፔሪንስ ያላቸው ሰዎች ታላላቆቻችን ጸጋ ያደጉ ፓስተሮቻችን፣ ነቢያቶቻችን፣ የበሰሉ የእግዚአብሔር ቤት አገልጋዮች፣ እነሱ ሜንተር ሊያደርጉን ሊያሳድጉን ይችላሉ። እግዚአብሔርን ድምፅ ለመስማት ሌላው በብሉይ ኪዳን አንዳንድ ምሳሌዎች ልስጣችሁ። ቶሎ ቶሎ ብዬ ሄዳለሁ። እግዚአብሔር በቀጥታ ለግለሰቦች ይነገራል። አብርሃምን ምሳሌ ልትወስዱ ትችላላችሁ። ዘፍጥረት 12 ላይ አብርሃም ሆይ ከቤትህ ከእንደዚህ ተለይተ ውጣ ብሎ ቀጥታ እግዚአብሔር ድምፅን ሊናገራችሁ ይችላል። ቀጥታ ያለምንም መካከለኛ ያለምንም ህልም ማለት ነው። ሌላው ወደ ዮሴፍ ጋር ግን ስትመጡ አሰራሩ ልዩ ልዩ ነውና ለዮሴፍ ደግሞ በህልም ይናገረዋል። ይሄ እግዚአብሔር አሰራር ነው። ሌላው ደግሞ በራእይ ለጴጥሮስ በደርብ ላይ ሲናገረው ትመለክታላችሁ። እንደገና ደግሞ በማኑሄን በመልአክ በኩል ሲናገረው ትመለከታላችሁ። በልዩ ልዩ ጎዳናዎች እግዚአብሔር ባሪያዎቹን ይናገር ነበራ። ስለዚህ እግዚአብሔር ይናገራል፣ አይናገርም? እግዚአብሔር ዘንድሮም ዛሬም ይናገራል። እግዚአብሔር የሚናገርባቸው መንገዶች ሌላው አንዱ የተመስጦ መንገድ መንገድ ነው። ይሄኛው በጣም ፐርሰናል የሆነ ልምምዶች ናቸው። ጴጥሮስ በስድስት ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦብ ሊበላ ወደደ። ሲያዘጋጁለት ሳሉ ተመስጦ መጣበት ይላል ይሄ አንቀላፋ ማለት ሳይሆን ተቀምጦ እያለ የመንፈሳዊ ዓይኖቹ ተከፈተ። የውስጥ ዓይኖቹ አይጀመሩ በተመስጦ ውስጥ ሆኖ ከላይ እንደ መረብ ያለ ነገር ሲወርድ ተመለከተ። በመረብ ውስጥ የተለያዩ ነገሮች ተመለከተ። ከዛ መንፈስ ቅዱስ ይናገረው ጀመር። ተነስና አርድህ ብላ የሚል ድምፅ፣ ሶስት ሰዎች ደግሞ ይፈልጉ ይመጣሉ አለው። ምልክቶችን ነገረው። ሁሉ ነገር እንደተናገረው ሆነ። እግዚአብሔር ስም የተባረከ ይሆን። ስለዚህ በተመስጦ ድምፅ እግዚአብሔር ይናገራል። ድንገት ቁጭ ብላችሁ እግዚአብሔር በወንበር ላይ ተቀምጣችሁ ተመስጦ ሊያመጣባችሁ ነገር ሊገልጥላችሁ ይችላል። ሃሌሉያ፣ አሜን፣ አሜን። ስለዚህ አንዱ ሳታንቀላፉ እግዚአብሔር ቁጭ ብላችሁ ይናገራችኋል እያልኳችሁ ነው። ሌላው እኔም በኢዮጴ ከተማ ስጸልይ ሳለሁ ራእይ አየሁ። ታላቅ ሸማ የመሰለ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንኑ ልምምድ ዲቴይል በሆነ መንገድ ሲያብራራው ትመለከታላችሁ። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። ጳውሎስ ነው የሚለው ይህንን ኢየሩሳሌም ሆኜ እየጸለይኩ እያለ ተመስጦ መጣብኝ። እግዚአብሔር ድምፁን ኮሚኒኬት ሊያደረገው ስል በተመስጦ ድምፅ እግዚአብሔር ይናገራል። የቀጠልኩኝ ሊሄድና በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። በሚስያ አንፃር በደረሱ ጊዜ ወደ ቢታንያም የሄዱ ዘንድ ሞከሩ። የኢየሱስን መንፈስ ምን አላለላቸው? አልፈቀደላቸው። በሚስያም አጠገብ አልፈው ወደ ጢሮ አዳ ሄዱ ይላል። እዚ ጋር የምትመለከቱት መንፈስ ቅዱስ አንዱ የሚናገርበት መንገድ በመከልከል ነው። ተው ይላል፣ ይቅርብህ ይላል። የምንለውን ነገር ሁሉ እሺ አይልም። ልሂድን፣ ልውጣን፣ ላደርግን ስትሉ መንፈስ ቅዱስ ጊዜው ካልደረሰ ጊዜው አይደለም ተው ብሎ ይናገራል። ስለዚህ አንዱ እግዚአብሔር በመከልከል ነገሮችን በመዝጋት በሮችን በመዝጋት ጊዜው እስኪመጣ የሚያዘገይባቸው ድምፆች አሉት። ያልሰማናቸው የእግዚአብሔር ድምፆች ናቸው እነዚህ። ስለዚህ ነገሮችን ለማድረግ ነፃነት ስናጣ፣ አለጊዜው እንዳንንቀሳቀስ መንፈስ ቅዱስ ሆነ ብሎ አርነት ያሳጠናል። ጊዜው አይደለም ተው፣ አታድርገው ብሎ መንፈስ ቅዱስ ይናገራል። ለዚህ መንፈስ ቅዱስ ዛሬም ማታ ይምራችሁ። ይህን ነገር ከዚህ በፊት ተናግሬዋለሁ። ሐዋርያ ሥራ 16 ላይ አንድ ታሪክ አለ። ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። በህልሙ ያየው የመቄዶንያ ሰው ነው። እንዴት አወቀው? የመቄዶንያ ሰው በመንፈስ ስትሆኑ ነገርን የማወቅ ነገር አለ በዛ ውስጥ። በመንፈስ ቅዱስ ከገለጠላቸው የነገሩን ትርጉም እዛው ላይ ያሳያቸዋል። ሜይ ቢ የለበሰው አለባበስ የግሪኮችን። መሴዶኒያ የግሪክ ቴሪቶሪ ነበረች በወቅቱ። የግሪክ አይነት አለባበስ የለበሰ ሰው ጸልየዋል። እንደ ትላንትና ሊያልፉ ፈልገዋል። በርናባስና ጳውሎስ የተለያዩበት ቦታ ነው እዚህ ጋር። ነገር ግን ምልክት ጠበቀ ጳውሎስ ወዴት እንሄድ ብሎ በሌሊት መንፈስ ቅዱስ ለሱ በራእይ አሳየው ያሳየው ነገር አንድ የመቄዶንያ ሰው መጥቶ እለፍና እርዳን ይለዋል ስለዚህ ራቅ ብሎ ገና ከባህር ዳር ስለነበሩ ወደ ባህሩ አልተሻገሩም በዚህ በመካከለኛው በኤዥያ ማይነር አካባቢ ላይ ስለዚህ ምሪቱን ለመረዳት ምንም ጊዜ አልፈጀበትም የመቄዶንያ ሰው ነው ስለዚህ እግዚአብሔር ሄደን ወደ መቄዶንያ እንድናገለግል መርቶናል ብሎ እውነትም ሲሻገሩ ያቺ ሊዲያንሴ ያገኟታል ከዛ በኋላ ነው ወንጌል ወደ አውሮፓ የገባው ለመጀመሪያ ጊዜ። ክብር ለእግዚአብሔር ይሆን በምሪት ስንሄድ አቅጣጫን መንፈስ ቅዱስ ያሳያል። ስለዚህ እግዚአብሔር ይመራል እያልኳችሁ፣ በህልም ይሆን በራእይ ይሆን በተመስጦ ይሆን በምክር ይሆን እግዚአብሔር ይናገራል። ብቻ ልናደርገው የሚገባው ነገር ምንድን ነው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምሪቱን መጠበቅ። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ሃሌሉያ